ደብረ ብርሃን እንግዲህ በምን ትታወቃለች? አንደኛ አንድ ሰው ባረቄ ጭማቂ አደግኩ ለማለት በከብድ ይገርመኛል። የመጨረሻ ባሏ እኔ ነኝ ለሚስ ከኔ ጋር ለሰራችሁ ለማ ለእንግዳ ዘር ነጋ ለእንግዳ ዘር ነጋ ያኔ ማለት ነው። እንግዲህ ለምንድን ነው ብዙ ጊዜ እንደ ባለ ሀገር አክት እንድታደረግ የሚያደረጉ? ባለ ሀገር ስለሆንኩ ነው ጀሙ አካባቢ ሆ ተደብድበሃል። ማን ነገረ? ይህ ምልክት ነው የነገረ። የቅበላ ጊዜ ነው የተቀበሉኝ። ምንድን ነው ምህረት፣ እንዴት ነው ግን አርቲስት ነሽ፣ አለ መኪና ምናምን ነገር አልገዛሽም እንዳለኝ፣ አይ ራሴ ልግዛ በመጀመሪያ ብዬ ነው መኪና ያልገዛሁት አልኩት። ትምህርት ቤት ውስጥ ምህረት በለጠ ምናምን ሲባል አቤት አለልም፣ አሜን ነው ምለው። ብቼን ቀርቻለው፣ መረኩ ላይ አለቀብኝ እንዳሉ ውዲት ነው ማሰብ ጀመ ሽጉጥ እያለ እና የአንድ ሚስት ባል ነኝ።